ሚስቴ ጫት ቤት ለጫት ቤት እየዞረች አስቸገረችኝ፣ እኮ ልፈታት ነው። ሚስት ጫት ቤት ለጫት ቤት? ምን እሷማ ምን ትሰራለች? እኔን እየፈለገችኝ ነው እንጂ እኔ ምልክ። አቤ ባለፈው አንተ አንደኛ ሲሚስተር ፈተና ስለወደክ ራስህን ልታጠፋ ገመድ ይዘህ ጫካ አልገባም እና ታዲያ ለምን ተመለስክ? ያው ሂጄ ነበር ግን ጅብ አይቼ እንዳይበላኝ ፈርቼ ተመለስኩ። ምን አይነት ሰው ነክ? እንዴት ትመለሳለህ አንተ? እንዲህ ሰው እንዴት በራሱ ሀገር ራሱ ማጥፋት አይችልም? ለቀጣይ ግን እየተነከክ አባዬ፣ አባዬ ትዝ ይልሃል? የዛኔ እህቴ ጋር አሜሪካ የሄድኩ ጊዜ። አዎ፣ ያኔ እኮ እያረፍኩበት ቤት ጠፍቶብኝ የሆነ ፈረንጅ ነው ያሳየኝ። እንዴ፣ ልጅ እንግሊዝኛ እኮ አትችልም። እንዴት ጠየቀው? ቤት እጄ ላይ ሳልኩና አጠፋሁት። ጎጆ ቤት መሆን አለበት የሳልከው። እሺ ጋሻ ለሙ ጥሪያችን አክብረ እዚህ ስቱዲዮአችን ድረስ በመገኘት በአልማጦቼና በስቱዲዮ ስም ላመሰግን ወዳለሁ። እኔም እዚህ ስለጋበዛችሁኝ በጣም አመሰግነው። ፍየለን ምንድነው የምትመግባት? ጥቁሯን ወይስ ነጫን? ነጫን ሳርና፣ ጥቁሯንስ ያው ሳርና። እሺ ማደሪያው አስየት ነው? ጥቁሯን ነው ነጫን ጥቁሯን ከእርሻው ባለው ማዶ ክፍል ውስጥ ነጯንስ ያው አንድ ላይ ነዋ እሺ በማጠበስ ምን ምንድን ነው የምትጠቀመው ጥቁሯን ነው ነጫን ነጯን ውሃ ነዋ ጥቁሯንስ እሷንም በውሃ ነዋ ያማ አለ እንዴ ለሁለቱም ተመሳሳይ ነገር ሲሆን የምትጠቀመው ለምን አስር ጊዜ ጥቁሯ ነጫ እያልክ ታደክመኛለህ ምክንያቱም ነጯ የኔ ናታ። ጥቁሯስ የማን ናት? በርግጥ ጥቁሯም የኔ ናታ። በል በል አሁን ተነስና አውጣልኝ። ስራ ነው ከያስኩት ይቀልድብኛል እኔ።